ሰላም ጤና ስጥልኝ ውድ አድማጮቼ፣ እህት ወንድሞቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ። በሌላ አስተያየት መጥቻለሁ። ዛሬ የመጣሁት በአቤል በለቀቀው ቪዲዮ ነው። በተጨማሪ ደግሞ ትላንትና በለቀኩት በልዑል ቪዲዮ ከዛም ከሰጣችሁኝ አስተያየት በመነሳት ያለኝን ሀሳብ እዚህ ጋር ገልጻለሁ። ለማንኛውም እንግዲህ እህት ወንድሞቼ በድጋሚ እቺ ግጥም ከወደዳችኋት ወደ መጨረሻ ሙሉ ማዳመጥ ትችላላችሁ። እስኪ ይህን ቪዲዮ ተከታትለን እንምጣ። ያው የመጀመሪያ ስራችን የነበረው መድኃኒት ብቻ መቀመም እንዳለብኝ ነው። ያው ለመጨረሻ ጊዜ የተገናኘ ነው። አንድ አዳራሽ ነበር፣ አዳራሽ እንደ መጋዘን ነገር ነበረ። አቶ ጌታቸው መኪና ልኮ ወደዛ ሄድኩኝ። ከዛ የሆነ ሰው መድኃኒት እንድቀምምለት እንደሚፈልግ ነው እሱ ራሱ ነገረኝ። ከዛ ምን አይነት መድኃኒት እንደምቀምም ጠየቅኩት። ያው ምንም አይነት ማስረጃ ሊጥልም አይችሉ እና ወዲያውኑ በአጭር ሰዓት ውስጥ ሕይወትን ሊያጠፉ የሚችሉ አይነት መድኃኒት እንድቀምም ነገረኝ። ግን ደግሞ ይህን ነገር አላደርግ ከሆነ ያው ብዙ ነገሮች ስለ እኔ ታውቃለህ፣ የግል ህይወቴን ብዙ ነገሮች ተሰምታል። እምቢ ምትል ከሆነ ያው ባለቤቴን ልጅንም እንገላቸዋለን ብሎ ነው ያስፈራራኝ። ከዛ ያው ምንም አማራጭ ስላልነበረኝ ነው ያን ስራ ተቀበልኩት። እዛ በሄድኩበት ሰዓት ብዙ ማስፈራሪያዎች ነበሩ። ማለት ብዙ ሰዎች ነበሩት፣ በጣም የታጠቁ ነበሩ። ያው በጣም ነበር የፈረውት የዛ ያለኝ አንድ አማራጭ ከዛ መውጣት ነበር፣ እሺ ብሎ መውጣት ነበር። ስለዚህ ተስማምቼ ወጣሁ። እቤት ስገባ አይታቸዋለሁ፣ ብዙ ማሽኖች አሉ፣ ማይክሮስኮፕም፣ የተለያዩ መድኃኒቶችም አሉ። እነሱ ነገሮች በግል አልነበረኝም፣ ምንም አይነት መድኃኒቶች አልነበሩኝም፣ ግን ደግሞ ሁሉንም ነገር ያሟላልኝ አቶ ጌታቸው ነበረ። ያው መቀመሚያዎቹ ናቸው መድኃኒቶች ወይስ ምንድን የምትሰራት ምን አይነት መድኃኒቶች? ያው ቅድም እንዳልኩ ነው ማለት ወደው የሚገሉና ምንም አይነት ማስረጃ ሊጥሩ የማይችሉ መድኃኒቶችን ነው የሚሰራ። ስለዚህ እነዛን ነገሮች ግብአቶቹን የሚያስፈልጉኛል ይሄን መድኃኒት ለመቀመም የሚያስችሉ ግብአቶቹን ማለት ማለት፣ አዎ እነሱን ግብአቶች ያው አቶ ጌታቸው ነው ማለት። እዚህ ሀገር ላይ ብዙም የሉ በጣም ውድ ስለሆኑ ከውጭ እንደሚመጡ ከሳምንት በኋላ ይመስለኛል፣ ባልሳሳት ሁሉንም ነገር ያሟላልን፣ ይህን ቤት ጭምር የተከራየልን እሱ ነው አቶ ጌታቸው። ያው ይሄ ዶክተር እንግዲህ አንደኛው ነፍሰ ገዳይ የአቶ ጌታቸውን ስም ደጋግሞ ሲነሳ ሰምተናል። አቶ ጌታቸው ለዚህ ነገር የዳረጉት፣ አቶ ጌታቸው መርዝ እንዲቀመምለት ያዘዙት፣ አቶ ጌታቸው ይሄንን መግዲያውን እቃና ላቦራቶሪው ምናምን ምናምን ያሟሉለት ኑሮውን ያሻሸሉለት በሳምንት ውስጥ። አቶ ጌታቸው ከውጭ ግንኙነት አላቸው። ተመልከቱ እንግዲህ እቃው በቀላሉ መግባት የማይችል ነገር ማስገባት የቻሉበት አቶ ጌታቸው። እኒህ አቶ ጌታቸው ማናቸው ነው? አሁን እኔ ዛሬ ዋናው የመጣሁበት አቶ ጌታቸው ማን ናቸው? አሁን እንግዲህ ይህንን ከዚህ ቪዲዮ ጋር ይድና ላገናኝላችሁ። ይህን ቪዲዮ ደግሞ አይተን እስቲ ተመልሰን እንምጣ። ነገር ግን እሱ ያውሉ በገንዘብም እንትን ከሰዎች ጋር ሲቀላቀል ሲውል ሲ ሲሄድ ከነጮች ጋር መገናኘት ጀመር። በዛ ሰዓት በቃ ከነሱ እንትን ሲል እዚህን ባህልና እዚህ የቤቱን እንትን ረስቶ በቃ ያለው ነገር ቀየረው በራሱ ጊዜ ገንዘብ ያገኛል። በቃ የተሻለ ሌላ ድርጅት፣ የውጭ ድርጅት ነው ይላሉ። ምን ይሁን ድርጅቱ አይታወቅም? የሃይማኖት የሚቀይሩበት ይሁን ምን ይሁን አላቅም በቃ ሲል ስል፣ እነሱንም ከነሱ ጋር መነጋገር በእንግሊዝኛ ነው በቤት ውስጥ ይታውቁ። አንድ ጊዜ እንደዚህ እኔ ማሞኝ መቀምዛም ትውይትል ከአንድ ከነጭ ጋር መጣ መቶ መጥቶ እንደዚህ እንደዚህ እንትን ሲል አለ። ምንድነው ስለው አይ እንደዚህ እንደዚህ የድርጅት እንትን ነው እርዳታም ይሰጣሉ እንደዚህ እንትን ይላሉ ምናምን ሲለኝ፣ አድኔ ኦርቶዶክስ ነኝ፣ በደዚህ አይነት ነገር ውስጥ አልገባም። እዛ አንተ እንደጀመርከው እዛው ጨርሰው። እንግዲህ እኔ ምስኪን አባት ከቤት ውስጥ ደግሞ እሳቸው በታመሙበት ከነጭ ጋር መጦ እንደነበረ እያሳወቁን ነው። እንግዲህ አንድ መልክት ምልክት የሰጡን አባትየው ታምራት አባት ስለ ታምራት ጉዳይ እሳቸው ብቻ ናቸው ከማንጋገኑኝነት እንዳለው በሰፊው ያወቅንበት በእሳቸው ንግግር ነው። እኔ እምለው እኔ የምጠረጥረው እንግዲህ እናንተ የምትሉትን አላቅም። እንደኔ እንደኔ ግን ታምራት ነው አቶ ጌታቸው ለምን መሰላችሁ? ስትናገር ከእህቱ ፓስፖርት ያሰራችለት ልትሰራለት የነበረ ልታስጠፋ የነበረችው ስትናገር ምንድን ነው ሴቶችን በቃም በቃ ምንም ማያውቁ እንዴት ነው ይሄ ገና ንጹህ የሚባሉ ሴቶችን እንዲመጡ ያደርጋል። ከዛም በኋላ እንደዚህ ህቀላል ሰው እንዳይመስል ታምራት በነገር ላይ ማለት በጣም ትልቅ ድርጅት ነው ያለው። በዚህ መልኩ ማለት ከውጭ እንደሚታየው ሌላ ስራ፣ እንዴት ነው ሴቶችን ሰብሰብ አድርጎ ሳፖርት እንደሚያደርግ ምናምን ነው። ነገር ግን ውስጡ ላይ ያለው ነገር ሌላ ነው። እንደነገርኩህ ሴቶችን በእንደዚህ አይነት መልኩ ነው ወደ ውጭ የሚልካቸው ማለት ነው። እና እሱ ደግሞ በጣም ጠቀም ያለ ገንዘብ ነው የሚያገኘው። ያው ወደ ብራዚል ምናምን አካባቢ ነው የሚልካቸው፣ እና የሚያገኘው ገንዘብ እንዲቀላል እንዳይመስል። ስለዚህ አድማጮቼ በዚህ በዚች ልጅ ቪዲዮ፣ በአባታችን በዚህ በዶክተሩ እሱን ሁሉን ስሰማው እኔ የሚመስለኝ ይሄ አቤል ጓደኛዬ፣ ወንድሜ፣ አብሮ አደጌ፣ ሁሉ ነገሬ ነው ያለው ሰውን የሚያጠፋ ሰውን የሚገል አገርን የሚጎዳ አገርን የሚገል ሰው መሆኑን በእነዚህ ነገሮች ማወቅ እንችላለን። ይሄ የኔ ግምት ነው። የእናንተን ደግሞ መስማት ፈልጋለሁ። ሌላ ጌታቸው ያለ ይመስላችኋል? ወይስ እንደምናቀው ስም እየቀያየሩ የውሸት ፌክ እያሰሩ እንደሚኖሩ የራሱ የተለየ የራሱ ሌላ ህይወት አለው እሱ ነው እንደዚህ የሚያደርገው። ዛሬ እንኳን በአቤሌ የተናገረውን ሰውዬ ስሙት እንግዲህ የታምራት ስለታምራት ያወራውን ነገር እስኪ፣ ከዚህ ቅጭቆን ጠባር ግን ደሞ እንስማ እንደነገር ኬን ከሆነ ታምራትም ከአንተ በኋላ የመጣና ብዙም ስልጣን ያልነበረው ሰው ነው። አሁን ታምራት ያለበት ቦታ በጣም አንተም የምትመኝ አይነት ነገር እንደሆነ ነው የግልጽ፣ ክልኛ ታምራት የት ልናገኞች? ያው ቢሮ ውስጥ ነው። አዛው ነው የምታገኝ ማለት። ከዛ ውጭ የት ሄደ? ሁሉ የታምራት ቢሮ ላይ ይኖራል ማለት። ሀላፊ እኮ ነው እሱ፣ ለሁሉ የሚቆጣጠረው እኮ እሱ ነው። እዛ ድርጅት ደግሞ ብዙ ሰው ነው ያለው፣ እዛ ተቀጣሪ እና እሱን የሚያስተዳድረው እሱ ነው። እዛ ሆኖ ነው የሚያገኙት ሁሉ እና ታምራት አሁን ቢሮ ላይ ነው የሚገኘው። እንትን ቢሮ ይገኛል እኮ እንዴ። እኔ ግን በተደጋጋሚ ቢሮ ሂጄ ነበር፣ ቢሮም ላገኘው አልቻልኩም። መሞከር ያለበትን ነገሮች በሙሉ ሞክሬያለሁ። ታምራት እኮ ነው እንዴት ታገኘዋለህ? እንዴ እንደፈለግህ እኮ አታገኘውም። በዛ ብትሄድ አሁን ታገኘዋለህ ታምራት እንደፈለግህ። ቀጠሩ ራሱ አስይዘህ ላታገኘው እኮ ትችላለህ። አንተ በምን አይነት መንገድ ታምራት ማለት ሐላፊ ነው። እንደውም ከውጭ ራሱ ሌላ ብራንች ሳይከፍት አይቀርም። አሁን ወደ ውጭ ምን ራሱ ሊሄድ ይችላል፣ አይታወቅም። እሱ ታምራት እንዴ! ቀጠሩ አስይዘው ስንት ሰው ነው የሚጠብቀው? ብዙ አይነት ሰው እኮ ነው የሚጠብቁት ቢሮ ቢሮ እኮ ብዙ አይነት ሰው ነው የሚሰለፈው። እሱን ለማግኘት አንዳንዴ ብዙ ራቅ ብሎ ራሱ ይሄዳል፣ አታገኙም። አንዳንዴ ደግሞ በቃ ይመጣል። ብቻ እንደዛ ነው እንግዲህ። ይሄ ልጅ ታምራትን የገለጸበት ሁኔታ ደግሞ ተመልከቱ። ስንት ሰው ነው የሚጠብቀው? ዋናው ነው፣ አላፊ ነው፣ ተቆጣጣሪ ነው፣ ዋናው አንቀሳቃሹ፣ የቢሮ አንቀሳቃሹ አይን ነው። ስንት ተመልከቱ፣ ግን የተናገርበትን ሁኔታ ደግሞ ለናንተ መግለጽ አያስፈልግም፣ እየሰማችሁት ነው። ይሄ ልጅ ምንም ነባር ቢሆን እሱ ቀድሞት እንደሄደም እየተናገረ ነው ታዲያ እሱ ነው ብዬ ባስብ እሱ ነው ብዬ ባስብ ትክክል አይደለም ብላችሁ ታስባላችሁ እኔ ሌላ ጌታቸው ያለ አይመስለኝም እሱ ታምራት ቢገኝ ጌታቸውን ያገኘ ነውንም ይመስለኝ በሁለት በሶስት ስም ስለሆነ የሚንቀሳቀሱት በፌክ ስለሚንቀሳቀሱት ያው አይታችኋል ደሞ ፓስፖርትን በፌክ ሊወጣ እንደነበረ ሌላ ማንነት ይዞ ማለት ነው እና ታምራትን ታምራትን በምንም ብሎ አጣጥፎ ብያዝ ነገሮቹ የሚበርዱ የሚቀንሱ ይመስለኝ፣ ግን እህት ወንድሞቼ፣ ሌላው ምን አሳዘነ ነው የመሰላችሁ? በእውነት ነው የምላችሁ። ምን እንደምል አላውቅም። ይሄ ሰውዬ ዛሬ በአቤል የቀረበው ስንትን ወጣት ስንትን ወጣት እሳት ውስጥ ከቷል። ለአንድ ለነፍሱ ብቻ ሲል ለአንድ ለነፍሱ ለራሱ ሕይወት እንዲመቸው ብሎ ስንትን ወጣት እያወቀው ጥፋት መሆኑን እያወቀው እሳት ውስጥ ከቷል። እነዛ ደግሞ ወጣቶች እንግዲህ ስንቱን ነው የሚያጠፉ። ስለዚህ አገራችን የለችም ነው የምላቸው። እኔ በእውነት ነው የምላችሁ የማንኛውም የሃይማኖት አባቶች በዚህ ጉዳይ ላይ ትኩረት ቢሰጡበት ጥሩ ነው። መጥፎ ጊዜ የሆነና ህዝቡም ስራ ስለሌለው ለእነሱ ተመቻቸው አጋጠማቸው። ተመልከቱ እንዴት ነው የሚያደርጉ፣ የሚለቅሟቸው ወጣቶችን ስራ ፈቶችን ለዚህ ወንጀል ለመፈጸም እነሱ ከምንም እንትን አይሉም። ገንዘብ ካገኙ ምንም እያሉም ሙተዋላ፣ እነዚህ ወጣቶች እያሉም የሉም። ስለዚህ በአሁኑ በልተን እንሙት አይነት ነገር ነው። ስለዚህ ለዛኛው ለሌላኛው ወንድማቸውም አይራሩም። አንደኛ ደመ ነፍስ ያደርጓቸዋል፣ እንዳሉ መጻፋቸውን በማንበብ እና ይሄ ከራሱ የመንግስትም ራሱ ችግር አለበት እንዴ! እነዚህ ሰዎች እኮ እንደሰማችሁት ዶክተሩ ሲናገር የታጠቀ ብዙ መሳሪያ ያላቸው ወታደሮች ናቸው እኮ አገር ውስጥ የሚንቀሳቀሱ እኔም መንግስትም አብሯችሁ እየተደራደረ ነው የሚኖረው። አላቅም በእውነት ነው የምላችሁ። ግራ የተጋባው ነው በእነዚህ በእኛ ጋዜጠኞች በእነዚህ በጥቂት ጀግኖች ይሄ ነገር የሚቀየር ይመስላቸዋል። አይመስለኝም፣ በእውነት ነው የምላችሁ። እያንዳንዳቸው እያንዳንዳቸው በተለየ በተለየ ነገር አድርገው ይገሏቸዋል፣ መንግስት እጁን ካላስገባበት በዚህ ጉዳይ መንግስት እነዚህን ሰዎች በራሱ መንገድ ለቅሞ ፍቃድ የሚባለውን ነገር ነጥቆ፣ አንድ ጊዜ ኤርትራ እንዳደረገችው አንድ የውጭ ዜጋ ትገባን ብላ ነበር፣ እውነቷን ነው። እንደዛ አድርገው ነቃቅሎ ካላስወጣቸው የህዝቡን እልቂት እንግዲህ ምን አይነት መንግስት ምን ያደርጋል? ህዝብ ከሌለው ማንን ነው የሚመራው? ህዝቡ እያለቀ ነው። እያለ የለም ወጣቱ በድራግ ነው፣ ምን ሰቆቃ ነው የሚታየው። ወጣቶች ትምህርት ቤት መሄድ ቀርተው ወደ ጫት ቤት ነው የሚሄዱት። በየጫት ቤቱ ሺሻና ሀሽሽ ነው ያለው እና ይሄ የመንግስት ችግር ነው። በእውነት ነው የምላችሁ፣ ይሄ የእነዚህ ጋዜጠኞች እዳ ጣፈንታ የወደቀባቸው መንግስት መስራት ያለበትን እዳ ነው ለነሱ የወደቀባቸው። ማንኛውም በትላንትና በሰጥ በለቀኩት ቪዲዮ እህት ወንድሞቼ የሰጣችሁኝን አስተያየት አንብቤያለሁ። እጅግ አድርጌ አመሰግናለሁ። ስለ ግጥሙም በጣም ተደስታችኋል። እኔ በጣም አመሰግናለሁ፣ ስለወደዳችሁልኝ በእውነት ደስ ብሎኛል። ሌላው ግን ስለ ልዑልና ስለ ማትያስ ብዙ ተነጋግረንበታል እንደ ነገርኳች ነው ማቲያስ የተለየ ሌላ አጀንዳ ይዞ እንደመጣ ያው ብዙዎቻችን የምንናገረው ነገሩ እናውቀዋለን መዘናጋት የሌለባቸው ነገር ነው በቃ እኔ አሁን የእሱ መምጣት መያዝ አይደለም የገረመኝ የእሱ ድራማው ነው በምን መንገድ እንግዲህ ስለ ስለዛች መናጤ ስሟን መጥራት አልፈልግም። ስለዛች መናጤ ሲናገር እንዴት ነው ያለ። እረሷ በጣም የምታሽከረክር በጣም እቅዷ ሁሉ ከእቅዷ አንዱም ሲያሳካላት ነበረ አንዱ እሱ ነው። ብዙ ጊዜ ጊዜ ሲናገር እንደሰማችሁት እቅዱ ላይ ፕላኑ ላይ ነበረ የእሷን ፕላኑ ሌላኛውን ፕላን ሊያሳካላት ነው። አሁንም ተመልሶ የመጣ እንደነገርኳቸው፣ በእነሱ ካወቅናቸው ጀምሮ አንድ ሰው ተደብድቦ ይለቀቃል ሲባል ሰምተናል። የእነሱ መደብደብ ያውቃሉ እንዴ ከመጀመሪያውኑ መግደል እንጂ መግደል ቢሏችሁ ደግሞ መግደል አይደለም እኮ በደቂቃዎች መግደል ነው የሚያውቁት ስለዚህ እንደዚህ ተደብድቤ ላኩ ተላኩ ምናም የሚባለው ነገር ሁላችንም አውቀነዋል። አንድ ምሰ የተቀበለ የለም ውሸት ነው ግን እኔ አሁን የምጠራጠረው ምን እንደሆነ ታውቃላችሁ እዚህ እጁ ላይ ወይም ደግሞ ጭንቅላቱ ላይ ጂፒኤስ አስገጥሞ እንዳይሆን የሆነ ነገር አስገጥሞ ካሜራ አስገጥሞ እንዳይሆን በሆነ ነገር እሱን አድርገውት ነው የላው እንጂ። በፍጹም ህን በፍጹም እንደዛ አድርገው አይልኩትም፣ በፍጹም አይልኩትም። አበበን ለማስመለጥ እሱን ደብደቦ አይጥሉት። አበበን ያው በጣም ስለሚፈለግ እሱን አሸሽተው፣ ይሄ ደግሞ ያው ግመችው አብሯቸው ስለሰራ ወይ ያዝኑለታል፣ ወይ እንደዚህ ተሰባብሬ ብሎ ጂፒኤስ አስገጥሞ ነው የመጣ ብያይነ የእጁ ጋር የተሰፋ ካለ ማስከፈት መቻል አለባቸው። ወይም ኤርፖርት ወስደው ኤርፖርት ወስደው አስገብተው ያውጡት። ይሄ የሚይዘው ጋር መታየት መቻል አለበት። ይሄ ሰውዬ አላምንም። በሰውነቱ ጋር የሆን ነገር አስገጥሟል። ሌላው ደግሞ ብዙ ጊዜ እንላለን። እኔ አሁን ባለፈውም ብያለሁ፣ ደግሜ ላለሁ፣ ከነሱ ከጉሮፓቻቸው ላይ እያንዳንዳቸው ልብሳቸው ወልቆ መታየት መቻል አለባቸው። እያንዳንዳቸው መፈተሽ አለባቸው። አሁንም አሁንም አሁንም ከነሱ ጋር አሉ ትዜሏችሁ እንደሆነ እስኪችን ቪዲዮ አይታችሁ ተመለሱ። የኛ ሰዎች፣ አንተ የኛ ቦዲጋር ናቸው ትላቸው ውስጥ ሊኖር ይችላል። ማለት የኛ የስለላ ስርዓት እዛ ውስጥ የገባ አንተ ጋር ሊኖር ይችላሉ። ስለዚህ ካሉ ሰዎች ወንድም ሊሆኑ ይችላሉ። ስለዚህ በጣም ትልቅ ነውና ይህን ስለ ሰማችሁ ከአንተም ጋር ድጋ የእኛ ሰው ይኖራል ብለዋል። እዚህ ጋር እነዚህ ጎረምሶቹ በተዘዋሪ ነግሮታል። የሌለበት ቦታ የለም፣ እያንዳንዳቸው ጋ አሉ። ዶክተሩ መድኃኒቱን መቀመሙን እዛ እነ ብሩኬ መድረሳቸውን ስለታወቀ ነው ወዲያውኑ ደውሎ በእጅ እንዲገደል ያዘዘው ይሄ መናጤ። ያ ማለት ሪፖርት ደርሶታል ከነ ብሩኬም ጋር የሚከታተል በሳቸው ሰው አለ። እንዴት እነ ብሩኬ እዛ መሄዳቸውን አውቀው መድኃኒቱ እንደማይደርስ አውቀው መድኃኒቱ በቃ ተሰርዟል ሲገደሉት ብሎ ለምሰው ላክ ስለደረሳቸው እነሱ ጋዛ ማድረሳቸው ስላወቁ፣ ይህን እኮ ነው የምላቸው። እያንዳንዳቸው በእርግጥ በእውነት ነው የምላቸው። ይከብዳል። እነሱ እስከ ማን ጋር ነው የሚውሉት? በጣም ይከብዳል። ግን በተቻለ መጠን እኛ መጠቆም አለብን፣ መናገር አለብን። ከዛ ውጭ ግን ፈጣሪ ይጠበቃቸው፣ ምንም ማድረግ አንችልም። ፈጣሪ ይጠበቃቸው። እስከዛሬ እየጠበቃቸው ነው። እሱ ይጠበቃቸው። ለምን ሰላሳ ዓመት ነው። እነዚህ ሰዎች እንግዲህ የሰላሳ ዓመት ልንሜ ወቁት ሰላሳ ዓመት ነው ፕሮግራም ያደረጉት እና ደግሞ በፕሮግራም እንደሚመሩ ናቸው እና ለወንድሞቻችን ከጸሎት በስተቀር እኛ ምንም ልንረዳቸው አንችልም። ለማንኛውም እህት ወንድሞቼ ስላዳመጣችሁኝ፣ መልእክቴን ስለምትቀበሉኝ፣ አስተያየት ስለምሰጡኝ በእውነት ነው የምላችሁ ከልብ ከልብ አድርጌ አመሰግናለሁ። በሌላ አስተያየት በሌላ ቪዲዮ እስክንገናኝ እንደተለመደው ይህን ሙዚቃ ጨርሱ። ስለ ግጥማ አስተያየታችሁን አሁንም እጠብቃለሁኝ። ሰላም ሁኑ ባህ

ፍርሃት አጥፊ ዜጋ ፈጥረው ኢትዮጵያን ለማጥፋት ተማር ተማር አለችኝ እናቴ ስላላወከችው ያለውን ሆቴ ተጠቅመው ሊጥሉኝ በወጣትነቴ ሰዊታ ለመማ

በጥሩ በደር ቆዘር ሲተፋብሽ አልመቸው ብለው ግማሹ ሲሻሽሽ ቤትሽ ቆጭ ብሉ አንችኑ መረዘሽ አንችኑ መረዘሽ።